ክፍል 34 የጥበብ ያለህ! ብረት ቢደንዝ ሰውን ባይስለው ኃይልን ሊያበዛ ይገባዋል፣ ጥበብ ግን ሥራውን ለማከናወን ትጠቅመዋለች። መጽሐፈ መክብብ ምዕራፍ 10 ቁጥር 10። ሁለት ሰዎች እንጨት ሊቆርጡ ወደ ጫካ ይሄዳሉ። አንደኛው ከማለዳ አንስቶ ያለ እረፍት ላቡን እያንጠፈጠፈ ሲቆርጥ ይውላል። ሌላኛው ግን ምንም እንኳ በትጋት ቢሠራ በየመሃሉ ያቆምና ለጥቂት ደቂቃዎች ያርፋል። ለራሱ ማረፉ ብቻ ሳይሆን ያለማቋረጥ የሚቆርጠውን ሰው እባክህ እዚህ ጋር ናና ትንሽ አረፍ በል፣ አንድ የሚጠቅምህ ነገር አሳይሃለው ይለዋል። ያኛው ግን ሌላ ጊዜ ታሳየኛለህ፣ አሁን ሥራ ላይ ነኝ፣ አንዲትም ደቂቃ ማባከን አልፈልግም በማለት ይመልስለታል። በቀኑ መጨረሻ ሁለቱም የቈረጡትን እንጨት ሲሰበስቡ ክምራቸው ፈጽሞ የማይመጣጠን ሆነ። በየመሃሉ ቆረጣውን እያቆመ ያርፍ የነበረው ሰው ከዚያኛው ይልቅ እጅግ ብዙ እንጨት ሰብስቦ ነበር። ብዙ ሰዓት እንደ ሠራና በርካታ እንጨት እንደ ቆረጠ እርግጠኛ የነበረው ያ ሰው ግን በልዩነቱ ተደነቀ። ይሄ እንዴት ሊሆን ቻለ? ብዙ ሰዓት የሠራሁትና የበለጠ የደከምኩት እኔ ሆኜ ሳለ አንተ እንዴት ከኔ የሚበዛ እንጨት ልትቆርጥ ቻልክ? በማለት ጠየቀው። ሁለተኛውም ሰው በተረጋጋ ስሜት አየህ እኔ በየመሃሉ ለማረፍ በተቀመጥኩ ቁጥር መጥረቢያዬን እስል ነበር በማለት መለሰለት። ከጓዳ ሙያ አንስቶ እስከ ትላልቅ ኢንዱስትሪዎች በርካታ ሥራዎች በብረት ይከናወናሉ። ታዲያ ጊዜና ጉልበት ሳይባክን ሥራው በቅልጥፍና እንዲፈጸም ብረቱ ስል ሊሆን ይገባዋል። በደነዘ ቢላ ሥጋ መክተፍ ይቻል ይሆናል። ሆኖም የሚከትፈው ሰው ኀይል እንዲጨምር ይገደዳል። ሰው መጥረቢያም ሆነ ቢላዋ ተጠቅሞ ሲሠራ ሥራው ብዙ ኀይል ከጠየቀው ብረቱ ደንዝዟል ማለት ነው። ይህን የመፍትሔው ሥራ ቆም አድርጎ ብረቱን መሳል እንጂ ኀይል እየጨመሩና ጒልበት እያበዙ መሄድ አይደለም። ብረቱን ከሳለው ግን ብዙ ኃይል ሳይጠቀም ሥራውን ማከናወን ይችላል። ታዲያ ይህ ያለ ብዙ ኃይል ሥራችንን የሚከውንልን ስለት ምንድን ነው? ጠቢቡ ሰለሞን ስለቱ ጥበብ ነው ይለናል። የመምራት ጥበብ ሰዎችን በፈቃዳቸው በማስከተልና ለጋራ ጥቅም እንዲሰለፉ በማድረግ በፍጥነት ወደ ውጤት የምንደርስበት ስልት ነው። በየትኛውም ግንኙነት ውስጥ ኃይል መጠቀም ከተጀመረ ኃይል ተጠቃሚው አካል ግለቱ እንደበረደና ስለቱ እንደ ዶለዶመ በግልጽ ያሳያል። ሰው ኃይል መጠቀም የሚገባው ከጠላቱ ጋር ሲፋለም ብቻ ነው። ነገር ግን የራሱ ከሆኑት ከወገኖቹ ጋር ባለው ግንኙነት ኃይል የሚጠቀም ከሆነ ግንኙነቱ ከወዳጅነት ወደ ጠላትነት ተሻግሯል ማለት ነው። ይሄ ደግሞ ኪሳራው ብዙ ነው። ስለዚህ ባል ከሚስቱ፣ ወላጅ ከልጁ፣ አሰሪ ከሠራተኛው፣ እረኛ ከመንጋው፣ መንግሥት ከሕዝቡ ጋር ባለው ግንኙነት ኃይል መጠቀም አይኖርበትም። ሲጠቀም ከታየም ሊመከር እንጂ ዝም ሊባል አይገባም። እኛስ በግንኙነቶቻችን ውስጥ ኃይል ይስተዋላል ከሆነ ጊዜ ወስደን ልናስብ ራሳችንንም ልንመረምር ላይኛይቱንም ጥበብ ልንፈልግ ይገባናል። እንጸልይ። ጌታ ሆይ አንተ የጥበብ ራስ ነህ፣ የጥበብ ምንጭ ነህ ከሰዎች ጋር ባሉኝ ግንኙነቶች በሙሉ የአንተ ጥበብ ያስፈልገኛል። ስለ ቴዶልድሞ ኃይል እያበዛው ከዚህም ከዚያም ጋር ከመጋጨት ጠብቀኝ፣ ጥበብን ሙላኝ። ከራሴ ወጥቼ ስለ ሌሎች እንዳስብ፣ ልፍለፋዬን አቁሜ ሌሎችን እንዳደምጥ፣ እኔ ያልኩት ካልሆነ ማለትን ትቼ የሌሎችን ስሜት ለመረዳት እንድጥር